በጌታ በኢየሱስ ስም አነባለሁ። አቤቱ ወደ አንተ መልሰን እንመለሳለን፣ ዘመናችንን እንደ ቀድሞ አድስ። ነገር ግን ፈጽመ ጥለህናል፣ እጅግም ተቆጥተህናል። ዘመናችንን እንደ ቀድሞ አድስ። መጽሐፈ እዝራ ምዕራፍ አንድ ከቁጥር አንድ ጀምሮ ቶሎ ብዬ አነባለሁኝ። በኤርሚያስ አፍ የተነገረው የእግዚአብሔር ቃል ይፈጸም ዘንድ በፋርሳዊው በቂሮስ በመጀመሪያው ዓመት እግዚአብሔር የፋርስን ንጉስ የቂሮስን መንፈስ አስነሳ። እርሱም በመንግስቱ ሁሉ አዋጅ አስነገረ፣ ደግሞም በጽህፈት አድርጎ እንዲህ አለ። የፋርስ ንጉስ ቂሮስ እንዲህ ይላል የሰማይ አምላክ እግዚአብሔር የምድር መንገስታት ሁሉ ሰጥቶኛል። በይሁዳም ባለች በኢየሩሳሌም ቤት ሰራለት ዘንድ አዞኛል። ከህዝብ ሁሉ በእናንተም ዘንድ ማንም ቢሆን አምላኩ ከእርሱ ጋር ይሁን፣ እርሱም በይሁዳ ወዳለች ወደ ኢየሩሳሌም ይውጣ። በኢየሩሳሌምም ለሚኖር አምላክ ለእስራኤል አምላክ ለእግዚአብሔር ቤት ይስራ። በሚኖርበትም ስፍራ ሁሉ ለቀረው ሰው የአገሩ ሰዎች በብርና በወርቅ በእቃም በእንስሳም ይርዱ። ይህም በኢየሩሳሌም ላለው ለእግዚአብሔር ቤት በፈቃዳቸው ከሚያቀርቡት ሌላ ይሁን። ቁጥር አምስት ልድገም። ሌዋውያኑ በኢየሩሳሌም ያለውን የእግዚአብሔርን ቤት ለመስራት ይወጡ ዘንድ እግዚአብሔር መንፈሳቸውን ያነሳሳው ሁሉ ተነሱ ታድሶ የሚለውን መገንባት መነሳት መሰራት እንደገና መጀመር ቅርጽ መያዝ በሚል ትርጉም ሰትነዋል ቶሎ ቶሎ ወደ ትምህርቴ ገብቻለሁኝ ታድሶ ብለን በአማርኛ ምንጠራውን ምናልባት በሶስት አቅጣጫ የእንግሊዝኛውን ቃል ተውሰን ለመረዳት ሞክረናል ሪስቶሬሽን ሪክሪኤሽን እንደዚሁም ደግሞ ሪፎርሜሽን የሚለውን እንደገና መሰራት ፈርሶ የነበረው ቅርጹን መያዝ እንደገና መፈጠር ሪክሬሽን የሚለው በአዲስ መልክ መፈጠር እንደሆነ፣ እግዚአብሔር ታድሶ ሲያደርግ የተበላሸው፣ የጠፋው፣ የተወሰደው ነገር እንደገና ምን ይላል? ይፈጠራል። ጌታ ኢየሱስ ስሙ ይባረክ። ዳግመኛ በክርስቶስ ተፈጥራቸዋል ይላል። ለምን መጀመሪያ እግዚአብሔር ለፈጠረን ለራሱ ዓላማ፣ ኤፌሶን መጽሐፍ ላይ የተበላሸ በኃጢአት ምክንያት በሰዎች ሕይወት የጀመረው የእግዚአብሔር ሀሳብ ቅርጹን የለቀቀውን እግዚአብሔር በክርስቶስ እንደገና ፈጠረን። ስለዚህ ታድሶ ስንል እንደገና መፈጠር ነው ብለናል። እሱ ብቻ አይደለም። ሪክሪኤሽን ማለት እንደገና ደግሞ መሰራት ነው። ባለበት ሁኔታ የጠፋ ይፈጠራል። ይሄ ደግሞ ሳይጠፋ ባለበት ሁኔታ መልኩን ለቆ ከሆነ፣ ቅርጹን ለቆ ከሆነ፣ ባለበት ሁኔታ ደግሞ እግዚአብሔር ምን ይለዋል? ያድሰዋል ተባብለናል። ሶስተኛ ደረጃ ሪፎርሜሽን እግዚአብሔር ቅርጽ እንደገና እንደሚሰጠን በዚህ አቅጣጫ ተነጋግረናል። እንግዲህ መጽሐፍ ቅዱስን ስናጠና እግዚአብሔር አጠቃላይ በታድሶ ስራ ላይ ነው ብለናል። ታድሶን በሁለት የከፈል ነው ራሱ እግዚአብሔር የሚያመጣው ታድሶ ወደድንም ጠላንም፣ ይህንን ታድሶ መግፋትም አንችልም። ምድር ሁሉ ዓለም ሁሉ በታድሶ ሂደት ውስጥ ናት። የዚህ ታድሶ ባለቤት ራሱ እግዚአብሔር ነው ብለናል። ታድሶ እንዲሆን የፈለገው እግዚአብሔር ከዘፍጥረት ምዕራፍ ሶስት ጀምሮ የሰው ልጅ በኃጢአት ምክንያት ወድቆ ስለነበረ አጠቃላይ የመጽሐፍ ቅዱስ ታሪክ ከዘፍጥረት ምዕራፍ ሶስት ጀምሮ እስከ ዮሐንስ ራእይ ምዕራፍ 21 ድረስ የታድሶ ታሪክ ነው ያለው ሳምንት ተነጋግረናል። ራእይ ምዕራፍ 21 እና 22 ን ለብቻ ካልተረዳን ዘፍጥረት 1 እና 2ን በደንብ ካላነበብን መጽሐፍ ቅዱስ አይገባንም ብለናል። ባይብልን በጣም ልዩ ያደረገው ሁለት ሁለት ክፍሎች አሉ። ከብሉ ኪዳን ዘፍጥረት ምዕራፍ 1 እና 2 ንጹ ነው፣ ኃጢአት የለም። የእግዚአብሔር የመጀመሪያ ፍጥረት ነው። ሁሉ የምታዩት ነገር ሁሉ ደስ ይላል። ምዕራፍ ሶስት ላይ ነው ኃጢአት የመጣው ቅርጽ ማጣት የመጣው እሱ ጋር ብቻ አያውቀውምም። ደግሞ ዮሐንስ ራእይ ምዕራፍ ሃያ አንድና ሃያ ሁለትን ስታዩ አዲስ ሰማይ አዲስ ምድር ስትመጣ የው ይላል። አሮጌው ስርዓት አልፏል ይላል። አሜን፣ አሜን፣ አሜን። ስለዚህ እነዚህ አራት ምዕራፎች በባይብል ላይ በጣም ወሳኝ ናቸው። የት ነበርን ወዴት ነው የምንሄደው? የሚሉትን አራቱ ምዕራፎች ያጠናክራሉ። መሀል ላይ ያለው ታሪክ ሁሉ አብርሃምን ክተቱት፣ ዳዊትን ክተቱት፣ ሳምሶንን ክተቱት እስራኤል የምትባለውን አንሱ፣ ባቢሎንን አንሱ፣ ሁሉም በታድሶ ሂደት ውስጥ የእግዚአብሔር የእጅ ስራ የእግዚአብሔር የታሪክ ባለቤትነት የሚያሳዩ ናቸው። ስለዚህ እግዚአብሔር በታድሶ ስርዓት ውስጥ ዓለምን እያሳለፈ ነው ብለናል። ሁለተኛው አይነት ታድሶ የመጀመሪያው ባለቤቱ እግዚአብሔር ነው፣ ሰው የሚሰራው አይደለም ራሱ እግዚአብሔር በማደስ ሂደት ውስጥ ነው የሚጠናቀቀው የሚያልቀው፣ ዮሐንስ ሀያ አንድ ላይ አዲስ ሰማይ አዲስ ምድር ስትመጣ ብቻ ነው። እስከዛስ እየታደሰ ምድር ይቀጥላል። በታድሶ ሂደት ውስጥ ሰዎች እየታደሱ ይቀጥላሉ። ኦኬ፣ ሁለተኛው አይነት ታድሶ አሁን እኛም እንማረው፣ በሰዎች በጎ ፍቃድ ላይ የተመሰረተ ሰዎችን እግዚአብሔር የሚያሳትፍበት የታድሶ አይነት አለ። አሁን እንማረው ማለት ነው። እግዚአብሔር ከሰዎች ጋር መጥቶ በትውልድ መካከል፣ በታሪክ መካከል፣ በቤተ ክርስቲያን መካከል የተሃድሶ ሐዋርያትን የተሃድሶ አቀጣጣዮችን እግዚአብሔር ያስነሳል። ስለፈለግነው ብቻ አይደለም። አዎ ፍቃዳችንን መስጠት አለብን። ጀማሪው ግን እግዚአብሔር ነው። ስለዚህ ያንን ተሃድሶ እግዚአብሔር በመካከላችን ያደርግልን። እስራኤል በአጠቃላይ ለምንድን ነው ስለ ታድሶ የተነገረው? ሰቆቃ ኤርሚያስ ምን አስበው ነው አድሰን ያለው? ስትሉ በኃጢአት ምክንያት ፈርሳለች፣ ለባቢሎን ታልፋ ትሰጣለች። ሰባ ዓመት ሙሉ በጭንቅ ውስጥ ናቸው። አሁን ያነበብኩላችሁ የእዝራ መጽሐፍ እስኪመጣ ድረስ ሰባ ዓመት በባቢሎን ምድር መሰንቋቸውን ሰቅለዋል። አምልኮ የለም። ጥቂት ጥቂት የሙክራብ ስርዓት ብቻ የባይብል ስተዲ ስርዓት ብቻ የሰው ምድር ላይ ያደርጉ ነበር። እነ ዳንኤል እድል ያገኛቸው ፖዚሽን ላይ ነበሩ። ጥቂቶች እነነ እንደነ ሃማ እንደነ መርዶኪዎስ ያሉ እግዚአብሔር ጣልቃ ገብቶላቸዋል። የሰባ ዓመት ታሪክ ነው ሁላችሁም እንደምናውቀው። እግዚአብሔር ግን አንድ ሲዝን ቀጥሮ ነበር። ያ ሲዝን የታድሶ ሲዝን ነው። በጣም ብዙ ብገባ ጥሩ ነው። ዛሬ ላላስተምር ነው። ስለዚህ ክለሳው ይቅርብኝ፣ ወደ ዛሬው ቢሄድ ይሻላል። ምዕራፍ አንድ ላይ እዝራ መጽሐፍ ላይ እግዚአብሔር የታድሶ የቀጠረው ጊዜ ደረሰ ይለናል። እዝራ የመጀመሪያ የሚናገረው በኤርምያስ አፍ እግዚአብሔር የተናገረው አንድ ዘመን ደረሰ። ያ ዘመን የሰባው ዓመት ምርኮ የሚያልቅበት እስራኤል አንገት መድፋት የምታቆምበት አንድ ዘመን ደረሰ። ዛሬ ስለ እስራኤል ብቻ አይደለም እናወራው፣ ስለ ቤተ ክርስቲያንም እናወራለን። በህይወታችን የተሰረቀ የተወሰደ የጠፋ የፈረሰ ነገር እግዚአብሔር እንደገና ሊያድስ ሲፈልግ ለታድሶ የሚያስነሳቸው ሰዎች አሉ። እዚህ ክፍል ላይ ቁጥር ሁለት ላይ እግዚአብሔር የቂሮስን መንፈስ አስነሳ ይላል። ንጉሥ ነው፣ የአህዛብ ንጉሥ ነው። እስራኤላዊ አይደለም። ታውቃላችሁ፣ ይሄ ንጉሥ እግዚአብሔር አንድ ራእይ ሰጥቶኛል ብሎ ተነሳ። መንፈስ ቅዱስ አልተሞላም። በእኛ ቋንቋ አይዘምርም። ፈሪያ እግዚአብሔር ያለው አይሆን ይችላል። ግን እግዚአብሔር ውስጤን ቀስቅሶታል። ምን ብሎ ቀሰቀሰ? በኢየሩሳሌም ቤቴን ስራ ብሎኛል። የፈረሰው ይታደስ ብሎኛል። የኢየሩሳሌም ክብር እንደገና ወደ ቦታው ይምጣ ብሎኛል። ስለዚህ አለ ልባችሁ የፈለገ ሁሉ፣ የእግዚአብሔርን ቤት ማደስ የፈለጋችሁ ሁሉ በፍቃዳችሁ ብራችሁን ወርቃችሁን ጊዜያችሁን ሰጥታችሁ ለእግዚአብሔር በኢየሩሳሌም ቤት ስሩ፣ አለ። በአዋጅ ደረጃ የታድሶ ጅማሬ ከንጉሥ ነው የጀመረው። እግዚአብሔር ሲያስጀምር አዋጅ ነው የተናገረው። ታድሶ ሲመጣ ሀገር አቀፍ ነው። ታድሶ ሲመጣ የሚጀምረው ከግለሰብ ይሁን እንጂ የሚያልቀው ግለሰብ ጋር አይደለም። ቤተሰብን ይነካል። ቤተ ክርስቲያንን ይነካል። ሀገርን ይነካል። አሁን አገራችን ያለችበት ቤተ ክርስቲያን ያለችበት እኛ ያለንበት ምን አይነት ነገር እንደሆነ እያንዳንዳችን እናውቃለን። እግዚአብሔር ግን እንደገና ሊያድሰን ይፈልግ እንደገና ሊያድሰን ሲፈልግ የመጀመሪያ ይቀሰቅሰው አልባችንን ጀማሪው ራሱ ነው። እዚህ ጋር ስታነቡ ቁጥር አምስት ላይ እግዚአብሔር ንጉሥን ብቻ አልቀሰቀሰም፣ ሁለተኛ ሌዋውያንንና ካህናትን ቀሰቀሳቸው። የሚገርም ነው። ምን አድርጎ ቀሰቀሰ? ቤቱን እንዲሰሩ ሌዋውያንን፣ ካህናቱን በኢየሩሳሌም ያለውን የእግዚአብሔርን ቤት ለመስረት ይወጡ ዘንድ እግዚአብሔር መንፈሳቸው ምን አለ? አነሳሳው። ንጉሥ ተነሳ፣ ቀጥሎ ካህናትና ሌዋውያን ተነሱ። ሁለት ከባድ ፖዚሽኖች ናቸው በምድር ላይ። እግዚአብሔር ምድርን ለማስተዳደር ሲፈልግ፣ ለመባረክ ሲፈልግ ሁለቱን ተራሮች ወይም ሁለቱን ታላላቅ ተቋማት ይጠቀማል። ቤተ መንግስትንና ቤተ ክህነትን ወይም ቤተ ክርስቲያንን በአዲስ ኪዳን በቤተ ክርስቲያን ውስጥ አገልጋዮች አሉ፣ እንደ አዲስ ኪዳን አውድ። በብሉ ኪዳን በቤተ መቅደስ ውስጥ ካህናትና ሌዋውያን አሉ፣ በውጪ ንጉሱ አለ ቤተ መንግስት ውስጥ። እግዚአብሔር ሁለቱን እሳት አቀጣጠለ። ከላይ የጀመረ ነገር እታች የመድረስ አቅም አለው። እግዚአብሔር መጀመሪያ የንጉሱን ልብ ቀሰቀሰ እንዳይተኛ ያደረገው ሁለተኛ የአገልጋዮቹን ልብ ቀሰቀሰ በሁለቱ ፖዚሽን የጀመረ ሪቫይቫል በሁለቱ አቅጣጫ የመጣ ተሃድሶ መቆሚያ የለው አሁን መጸለይ ያለብን እግዚአብሔር ከላይ ጀምሮ ሪቫይቫል ያምጣ በመንግስታት ዘንድ ሪቫይቫል ሲባል ፈውስ ብቻ እንዳይመስላችሁ ፍትህ እንዲመጣ ጽድቅ እንዲሰፍን ድሆች እንዳይበደሉ የሚያደርግ አሜን አሜን አሜን ሌቦችን የሚቀጣ ሪቫይቫል ታድሶ ማለት ባይዘዌ አዳራሽ ብቻ የሚሞል አይደለም ሀገርንም የሚፈውስ ነው ሀገር ትታደሳለች እስራኤል የፈረሰችው እንደ ሀገር ነው ኖት ኦንሊ መቅደስ ብቻ አይደለም የፈረሰው ሀገር ፈርሷል ቅጥር ፈርሷል ህብረተሰብ ፈርሷል ኢቭን መንግስት ፈርሷል ታድሶ ሲመጣ ቸርች ብቻ የሚያዘምር እንዳይመስላችሁ ሀገር ላይ ይሰራል እኛ አሁን ጸሎታችን እሱ ነው ምን ይሰራል ሀገር ላይ ባለስልጣኖችን አስተሳሰባቸውን ይቀይራል ፍትህ ይነግሳል ጽድቅ ይነግሳል። አሁን ምን ጠብቀው ሪቫይቫል፣ ምን ጠብቀው ታድሶ ከቸርች ቅጥር ግቢ የወጣ ቤተመንግስትም ያለ ቤተ ክርስቲያንም ያለ እላይም ያለ እዚህም ያለ በጣም ብዙዎቻችን ጠብቀው ምንድነው ሪቫይቫል፣ ታድሶ የፈረሰው ጸሎት ብቻ ይታደስ። እረ ከዚህ ያስወጣን ጌታ። አሜን፣ አሜን፣ አሜን። ያንተን ጸሎት ብቻ አይደለም ዛሬ ማውራው፣ እንደ ሀገር አይናችንን እግዚአብሔር ያስፋ። ሪቫይቫልም ተሃድሶም ለኢትዮጵያ እግዚአብሔር ያምጣልን። እንዴት? ፍትህ በማምጣት ጽድቅ በማንገስ ቅድስና በማንገስ በሀገር ደረጃ እንደ ሀገር እግዚአብሔርን መፈለግ እንዲመጣ። አይላቅም። የዛሬ 10 15 ዓመት አሁን እንዳለነው አይነት ያምልኮ ድባብ በሀገር አቀፍ ደረጃ ነበር። ነበር እንዴ? አልነበረም። እግዚአብሔር የሆነ ነገር እያመጣ ነው። መጋቢት መጋቢት ላይ ኮንሰርት በኮንሰርት ሆነን ደስ ይላል። አምልኮ እየታደሰ ነው። ይሄ ደግሞ ኖት ኦንሊ በቸርች ብቻ ከተማ አቀፍ እየወጣ ነው። ድሮ አደባባዩ ነው የሌለው፣ አሁንስ አደባባዩ አለ። ድሮ ኦፖርቹኒቲ የለም፣ አሁን አለ። ግን አሁን ደግሞ ውስጣችን ትንሽ እሳቱ በረድ እያለ ነው። እግዚአብሔር ያን እሳት ያቀጣጥለው። ስለዚህ ቶሎ ብዬ ልናገር፣ እዝራ መጽሐፍ ላይ እግዚአብሔር የጀመረው ታድሶ ቤተ መንግስትም ነው ቀጥሎ ቤተ ክህነት ወይም ደሞ ቤተ መቅደስ ውስጥ ነው። ዛሬ ስለ ሶስት ሰዎች ቶሎ ብዬ እናገራለሁ። በእስራኤል ዘመን ከዚህ ከምርኮ በኋላ ሶስት ታላላቅ የተሃድሶ መሪዎች ተነስተዋል። የመጀመሪያው ከዚህ ክፍል ቶሎ ብለን የምናየው ዘሩባቤል ነው። አሁን እያጠበብነው ኒድ፣ ተሃድሶን ከፈታን ከሀገር አቀፍ የሚጀምር ከሆነ በቤተ ክርስቲያን የሚቀጥል ከሆነ እነዚህን ተሃድሶዎች እግዚአብሔር እንዴት አመጣ ወደ ኢየሩሳሌም እንዴት አመጣ ወደ ህዝቡ ስንል ዘሩባቤል የተባለውን ሰው እግዚአብሔር ለመጀመሪያ ተጠቀመበት። ባይዘዌ እዝራ መጽሐፍና ነህሚያ መጽሐፍ በብዙ የድሮ ቅጂዎች ላይ አንድ አይነት ናቸው። ከተወሰነ ጊዜ በኋላ ነው ሁለቱ ክፍል ተለያይቶ የቀረበው እንጂ እዝራና ነህሚያ አንድ አይነት ታሪክ፣ አንድ አይነት መጽሐፍት ናቸው። ጊዜያቸውም በጣም ተቀራራቢ ነው። እንደምታውቁት እስራኤል ወደ ባቢሎን የተጋዘው በሶስት ዙር ነው። ሳምንት ተነጋግረናል። ሲመለሱም በሶስት ዙር ነው። የመጀመሪያውን ዙር የታድሶ መሪ የነበረው ዘሩባቤል ይባላል። ዘሩባቤል ማለት በባቢሎን የተተከለ ማለት ነው። እዛው የተወለደ ሳይሆን አይቀርም። እና ይሄ ዘሩባቤል የሚባለው የመጀመሪያ ሰራዊት እየነዳ ወደ ኢየሩሳሌም መጣ። ምን የሚለውን አዋጅ ተቀብሎ፣ ምዕራፍ አንድ ላይ ማንም ሰው ለእግዚአብሔር ቤት መስራት የሚፈልግ እኔ ፍቃድ ሰጥቻለሁ አለ። ይሄ ንጉሥ ቀኝ እጁን ያስኩት የተባለ ቂሮስ የተባለ ንጉሥ ያንን አዋጅ ተከትሎ ነው ዘሩባቤል የመጣው። ምዕራፍ ሶስት ከቁጥር 1 ጀምሮ ዝቅ ብዬ ከቁጥር 2 ጀምሬ ላምብበው የኢዮሴዴቅ ልጅ ኢያሱ ወንድሞቹም ካህናት፣ የሰላቲያ ልጅ ዘሩባቤል ወንድሞቹም ተነስተው በእግዚአብሔር ሰው በሙሴ ሕግ እንደተጻፈ የሚቃጠለውን መስዋዕት ያቀርቡ ዘንድ የእስራኤልን አምላክ መሰዊያ ሰሩ። በአገሪቱም ካሉት አህዛብ ፈርተው ነበርና መሰዊያውን በስፍራው ላይ አስቀመጡት። በጠዋትና በማታ የሚቃጠለውን መሰዋዕት ለእግዚአብሔር አቀረቡ። ቁጥር አራት ስርዓቱንም ለእየለቱ የተገባውን የእየለቱን የሚቃጠል መስዋዕት በቁጥር ምናሉ አቀረቡ። ቁጥር ስድስት እንደገና ወረድ ብዬ አነባለሁ። በሰባተኛው ወር በመጀመሪያው ቀን ለእግዚአብሔር የሚቃጠል መስዋዕት ማቅረብ ጀመሩ። የእግዚአብሔርን መቅደስ ገና ምን አላለም አልተሰራም ነበር። ዘሩባቤል ታድሶን ያመጣው በሁለት አቅጣጫ ነው። የመጀመሪያው መሰዊያን ማስጀመር፣ ሁለተኛው የፈረሰውን ቤተ መቅደስ ግንባታ ማስጀመር። በዘሩባቤል ዘመን እግዚአብሔር መንፈሱን ካስነሳው መካከል አንዱ ፎከስ ተደርጎ የተሰራው የመጀመሪያ መንፈሳዊ ሕይወት ላይ ነው መሰዊያ አልነበረም። በእግዚአብሔር እና በህዝቡ መካከል የነበረው ተራክቦ ግንኙነት ተቋርጦ ነበር ለሰባ ዓመት ከሰባ ዓመት በኋላ እግዚአብሔር ዘሩባቤልን ተጠቀመና ለመጀመሪያ ጊዜ ለእግዚአብሔር ለአምላካቸው መሰዊያ ሰሩ። መሰዊያ የሠሩት በግብታዊነት አይደለም። መጽሐፍ ሳንብ ከሰማችሁ ሙሴ እንዳዘዘው ህግና ቃል መሰረት ፕሪንስፕሉን ተከትለው መስመሩን ተከትለው ለአምላካቸው ለእግዚአብሔር የመገናኛ መሰዊያን አደረጉ። ምን የሚሰራ ካላችሁ በእኛ ዘመን የፈረሰን መሰዊያ እንደገና የሚሰራ ሰራዊት። መሰዊያ በአዲስ ኪዳን ሁላችንም እንደምናውቀው እኛና እግዚአብሔር የተገናኘንበት መስቀሉ ላይ ነው። አሁን የሆነ መሰዊያ ምን ሰራው የሆነ አገር ሄደን አይደለም። ጌታችን ኢየሱስ ክርስቶስ ስለተሰዋልን በእርሱ ምክንያት ኤኒዌር ኤኒ ታይም ከእግዚአብሔር ጋር መገናኘት እንችላለን። ስለዚህ ጸሎታችን መሰዊያችን ነው። መንፈሳዊ ኮኔክሽናችን መሰዊያችን ነው። መሰዊያ ፈረሰ ስል የሆነ ድንጋይ ትዝ እንዳይላችሁ፣ በዛኛው ኪዳን ነው። በዚኛው ኪዳን ግን መንፈሳዊ ግለት፣ መንፈሳዊ የጸሎት ህይወት፣ ከእግዚአብሔር ጋር ያለን ህብረት የሚያሳይ ነው። ዘሩባቤል ይነሳ ስል ዘንድሮ ምን አይነት ትውልድ ነው ካላችሁኝ ለእግዚአብሔር ህብረት፣ ከእግዚአብሔር ጋር ላለ ኮኔክሽን ጊዜ የሚሰጥ የጸሎት መንፈስ የሚያቀጣጥል እንደነዚህ አይነት ዘሩባቤሎችን ጌታ ያስነሳል። እኔ ይህንን ቃል ሰሞኑን እያጠናው የመጀመሪያ በራሴ ላይ ነው እየዘመትኩ ያለሁት። የጸሎት መሰውያ ከእግዚአብሔር ጋር ያለን ህብረት መሰውያ። መሰውያ ማለት ሰውና እግዚአብሔር የሚገናኝበት ነው፣ እግዚአብሔር የሚገለጥበት ነው፣ አምልኮ የሚቀበልበት ነው። ብዙዎቻችን ያ መሰውያችን ፈርሷል። ከዚህ የተነሳ የፈረሰ ነገር ባለበት ሁሉ ድካም አለ፣ መሰለቸት አለ፣ ውስጣችን የነበረው ግለት ጠፍቷል። እግዚአብሔር እንደገና ያንን ይመልሰዋል እዚህ ቃልህን ወደዋለሁ ብለን በዚህ ቃል ስንማር የመጀመሪያው የሚወደው ቃሉን የመሰዊያ ህይወቱ የጸሎት ህይወቱ ከእግዚአብሔር ጋር ያለው የህብረት ህይወቱ የተቀጣጠለ መሆን አለበት ብሉይ ኪዳን ላይ ብቻ መቆም ስለሌለብን የተሃድሶ ጅማሬ የመሰዊያ ተሃድሶ ነው ሁለተኛው በጣም ደስ ያለኝ መቅደስ አልተሰራም ነበር ይላል እዚህ ስፍራ ላይ ስለዚህ ልክ መሰዊያ ካሳረገ በኋላ በዚህ በሜዳ ላይ መሰዊያ መቀጠል የለበትም መሰዊያ የራሱ ስርዓት አለው። መቅደስ ያስፈልገዋል። የእግዚአብሔር ቤተ መቅደስን መስራት አለብን ብለው ቤተ መቅደስ ለመስራት እጆቻቸውን አበረቱ። ቁጥር ዘጠኝ ላይ እዚሁ ምዕራፍ ቁጥር ዘጠኝ ላይ የእግዚአብሔርን ቤት የሚሰሩ ያሰሩ ዘንድ በአንድነት ቆሙ። ቁጥር አስር አናጢዎቹም የእግዚአብሔርን መቅደስ በመሰረቱ ጊዜ ካህናቱ ልብሳቸውን ለብሰው ልብሳቸውን ለብሰው መለከቱን ይዘው የአሳፍ ልጆች ሌዋውያን ጽናጽል ይዘው እንደ እስራኤል ንጉሥ እንደ ዳዊት ስርዓት እግዚአብሔርን ምን ይሉ ነበር? ያመሰግኑ ዘንድ ቆሙ። ቁጥር 11 ወረድላለሁ የእግዚአብሔርን ቤት ስለ ተመሠረተ ሕዝቡ ሁሉ እግዚአብሔርን እያመሰገኑ በታላቅ ድምፅ ምን አሉ ይላል? እልል አሉ። ልብ ብላችሁ ስሙኝ። መሰዊያውን ካደረጉ በኋላ መሰዊያ ሜዳ ላይ አይቀጥልም፣ ቤት ይፈልጋል። ክህነቱ አለ፣ አገልጋዮቹ ሬዲ ናቸው። ስለዚህ ቤቱ መሰራት አለበት። ቤቱ እንዳይሰራ ደግሞ ከባድ ጦርነት አለ። ዘሩባቤልን ታሪክ የምታገኙት በትንቢተ ዘካርያስ ላይ ትዝ ይላችኋል። በጣም ኃይለኛ ቻሌንጅ አለ። በኋላ እመለስበታለሁ። ቻሌንጅ ቢኖርም ለመጀመሪያ ጊዜ ባቢሎን ሙሉ ለሙሉ ያፈረሰችውን ቤተ መቅደስ በሰለሞን የተሰራ ሲመረቅ ደመና የወረደበት ቤተ መቅደስ ካህናት ገብተው ማገልገል ያልቻሉበት ቤተ መቅደስ ዛሬ አመድ የሆነውን አንድ ብለው መቆፈር ጀመሩ። መሰረቱን ማስያዝ ጀመሩ። ህዝቡ ሁሉ እልል አሉ። አንዳንዶች ግን ይላል፣ ቀድሞ የነበሩ የመጀመሪያውን የሚያውቁ ምን ይሉ ነበር? ያለቅሱ ነበር። ቅድም አሁን ወንድማችን ገዛኝ የዘመረ ይህን መዝሙር የሚያውቅና ሰማንያ ቤት ያለ ምን ይላል? ውስጡ ይንቦጫቦጫል። እርግጠኛ ነኝ ገብቷችኋል። ጄኔሬሽን እንደዚህ ነው። አዲሱ ትውልድ ደግሞ ሲያይ ምንድን ነው ይሄ ብሎ በጣም ደስ ይለዋል። አሮጌው ትውልድ ወይኔ ያኔ ኮ የነበረው እንደዚህ አልነበረም ብሎ ድብልቅልቅ የወጣ ሀዘንና ለቅሶ ነበረ። ግን ትክክለኛው ስራ በዘሩባቤል የተሰራው ነው። የአሁኑ ሁለተኛው ክብር ባይዘዌ ሁለተኛው መቅደስ የክርስቶስን ምሳሌ ነው። ራሱ እግዚአብሔር በሀጌ ላይ ይህንም ቤት በክብሬ ይሞለዋለሁ ብሏል። እነሱ ተስፋ የቆረጡበትን አንገት የደፉበትን ቤት እግዚአብሔር በትንቢት መጣና አንገት አትድፉበት። ጉዳዩ የመሰረት አይደለም፣ ጉዳዩ የድንጋይ አይደለም። ሌላ ፉልፊልመንት አለ፣ ሌላ ትንቢት ቃል አለ። በክርስቶስ የሚሰራ አዲስ ቤተ መቅደሶች አሉ። እሲ ጩና አሜን በሉ። ያን ቤተ መቅደስ በምን እሞለዋለሁ? በክብሬ እሞለዋለሁ። ዘሩባቤል ያመጣው መቅደሱን የመስራት ሪቫይቫል ወይም ታድሶ ውጤታማ ነበረ። ውጤታማ የሆነው ግን ጦርነት ሳይኖርበት አይደለም ልክ ሊነሳ ሲጀምር ቅናት የሞላባቸው ሰዎች እንደተነሱ፣ ምዕራፍ አራትን ስታነቡ ጠላቶች ሰሙ ይላል። እሱ ብቻ አይደለም ከቁጥር አራት ጀምሮ እንደዚህ ብሎ ይናገራል። የምድሩ ሕዝብ የይሁዳ ሕዝብ እጅግ ያደክሙ ነበር። የይሁዳን ሕዝብ እንዳይሰሩም አስፈራሯቸው። ምክራቸውንም ያፈርሱ ዘንድ በንጉሱ በቂሮስ ዘመን ሁሉ እስከ ፋርስ ንጉሥ እስከ ዳርዮስ መንግስት ድረስ አማካሪዎች ገዙባቸው። ሚገርም ነው። ለምን? ልባቸውንና እጃቸውን ያደክሙ ዘንድ የእግዚአብሔርን ቤት ስትሰሩ፣ ቤተ መቅደስ ስትሰሩ ሁሉ አያጨበጭብላችሁ። አዳካሚዎች አሉ። ነገር ግን እንቀጥላለን። አገልጋዮች ካላችሁ፣ ሰዎችን መስራት ያዋን ድንጋይ መስራት ነው። ቤተ መንቀስ መስራት ማገልገል፣ ለአዲስ ኪዳን ሰው ቤተ መቅደስ ይሄኛው አይደለም፣ እኛ ነን። አሜን አሜን። እርስ በርሳችን ስናገለግል እየሰራን ነው። ስንሰራ፣ ስናገለግል ግን ሚያጨበጭብ አይደለም ያለው እንደውም መካሪዎች ገዙባቸው ነገስታት ዘንድ እየሄዱ ስም የሚያጠፉ መካሪ ቀጠሩባቸው፣ ብር እየሰጡ እሱን ብሎ አገልጋይ እሱን ብሎ እንትን የሚሰሩት እኮ እንደዚህ ነው። ንጉሶ ሆይ እባክ እነዚህን ሰዎች ተጠንቀቃቸው፣ ቤት አይደለም በጣም የሚሰሩት ክፋት ነው እያሉ ቀጠሩባቸው። እንደውም በመሀል ተስተጓጉሎ ነበር። ትዝ ይላችኋል፣ ዘካርያስ ምዕራፍ አራት ላይ በመንፈሴ እንጂ በኃይልና በብርታት አይደለም። ዘካሪያስ በቃ ይቅርብኝ ይጭ ጊዜው አይደለም፣ ሲል እግዚአብሔር መጣና የዘሩባቤል እጆች ይህም ቤት መስርተዋል። የጀመረው በሱ ነው፣ ምጨርሶ በሱ ነው አለ እግዚአብሔር። በአንተ የጀመርኩትን አለው ዘሩባቤልን፣ በሌላ አደለም፣ ምጨርሶ በአንተ ዘሩባቤል ሆይ አቤት። በመንፈሴ ነው በኃይልና በብርታት አይደለም። ቤቱ መሰራቱ አይቀርም። ታውቃላችሁ፣ መጨረሻ ተሰርቶ ተመረቀ። ዘሩባቤል የተሃድሶ ሰው ነበረ። በዘሩባቤል ዘመን የታደሰው መሰዊያና መቅደስ ነው። የእግዚአብሔር ቤት ናችሁ ብሎናል። ይህን ቤት የሚያፈርስ እግዚአብሔር ያፈርሰዋል ብሎታል። ስለዚህ ይህንን ነገር ሊያፈርስ የሚመጣውን ነገር ሁሉ የምናፈርስበት የእግዚአብሔር ጸጋ በላያችን ይሆን። ሁለተኛው የታድሶ ሰው ራሱ እዝራ ነው። እዝራ በጣም የሚገርም ሰው ነው። እዝራ ያመጣው ታድሶ የመንፈሳዊ ሕይወት ታድሶና የማህበረሰብ ታድሶ ነው። በዘሩባቤል እንደመጣ አይደለም። እዝራ ለታድሶ እግዚአብሔር ሲጠቀምበት በእዝራ የመጣው ታድሶ የመጀመሪያ መንፈሳዊ ህይወት ታድሶ፣ የእግዚአብሔር ቃል ናፍቆት ታድሶ፣ ሁለተኛ ማህበራዊ ታድሶ ምዕራፍ ሰባት ይህ እዝራ ከባቢሎን ወጣ ባይዘዌ ሁለተኛ ዙር ህዝብ ይዞ የገባው እዝራ ነው። የመጀመሪያ ዘሩባቤል ነው ይዞ የገባው ሁለተኛ ዙር ከባቢሎን ትውልድ እየነዳ የመጣው እዝራ ነው። ይህ እዝራ ከባቢሎን ወጣ። የእስራኤል አምላክ እግዚአብሔር በሰጠው በሙሴ ሕግ ፈጣን ጸሐፊ ነበር። የአምላኩም የእግዚአብሔር እጅ በርሱ ላይ ነበረች። ከእስራኤል ልጆች ከካህናቱም፣ ከሌዋውያኑም፣ ከመዘምራኑም፣ ከበረኞቹም፣ ከናታኒምም በንጉስ አርጤክስስ በሰባተኛው አመት አያሌ ወደ ኢየሩሳሌም ወጡ። ቁጥር ስምንት በንጉሱም በሰባተኛው አመት በአምስተኛው ወር ኢየሩሳሌም ደረሱ። በመጀመሪያውም ወር በአንደኛው ቀን ከባቢሎን ሊወጣ ጀመረ። መልካሚቱ የአምላኩ እጅ በእርሱ ላይ ነበረች። ሁለተኛ ጊዜ የእግዚአብሔር እጅ እንደነበረበት ይናገራል። በአምስተኛውም ወር በመጀመሪያውም ቀን ወደ ኢየሩሳሌም ደረሰ። ቁጥር አስር እዝራም የእግዚአብሔርን ሕግ ይፈልግና ያደርግ ዘንድ ለእስራኤልም ሥርዐትና ፍርድ ያስተምር ዘንድ ልቡን አዘጋጅቶ ነበረ። ይሄ ዝራ በጣም የሚገርማችሁ መጽሐፍ ቅዱስ ሲናገር በሙሴ ህግ በጣም ፈጣንና እንደዚሁም ጸሐፊም እንደነበረ በእግዚአብሔር ቃል የተሞላ የተጠቀጠቀ ሰው እንደነበረ መጽሐፍ ቅዱሳች ይናገራል። እግዚአብሔር ለታድሶ የሚያስነሳቸው ሰዎች ቃሉን የሚወዱ ሰዎች ናቸው። ከቃሉ የተፋቱ ሰዎች ለታድሶ ሊጠቀምባቸው እግዚአብሔር በፍጹም አይችልም። ደግሜ ላለሁ የታድሶ ቁልፍ የእግዚአብሔር ቃልና ሕግ ስለሆነ ስንታደስ ከሆነ ነገር ወደ ሆነ የምንመለስ ከሆነ የምንመለሰው አንዱ ወደ እግዚአብሔር ቃል ነው። ኢየሱስ ጌታ ነው። ሳምንት ተነጋግረናል። እስራኤል እንዴት በኃጢአት እንደወደቀች፣ ከእግዚአብሔር ሕግ ፊቷን እንዴት እንዳዞረች ደጋግሞ በኤርምያስ ሲነገራቸው መመለስ እምቢ ስላሉ ነው ታልፎ የተሰጡት። ስለዚህ ይሄ እዝራ የሚባለው ሰራዊት እየመራ የመጣው አንድ ዝግጅት በልቡ ነበረ። የመጀመሪያው በጣም ልቤን የሚነካኝ የእግዚአብሔርን ህግ ይፈልግ ነበር። አፒታይቱ ለእግዚአብሔር ቃል የተከፈተ ነበር። አሁን ታድሶ አያስፈልግም ትላላችሁ? እንደ ዘንድሮ በእኛ አካባቢ ሰውኮ ለእግዚአብሔር ቃል አፒታይቱ ቁልፍ የሆነበት ነው፣ ታቃላችሁ። አዲሶ እንደ መጣ አንዱ ምልክት ምንድነው ካላችሁኝ፣ ሰዎች ልባቸው ለእግዚአብሔር ቃል መቶ ፐርሰንት ይሸነፋል እንዳለ። የእዝራን መጽሐፍ ስታጠኑ እዝራ የመለሳቸው ወደ መንፈሳዊ ሕይወት መንፈሳዊ ሕይወት ጤነኛ ሕይወት ያለው የእግዚአብሔር ሕግ ላይ ነው። ሩብ ቀን ድረስ ቆመው በእግራቸው የቀን ሩብ የቀን ሩብ ማለት እንግዲህ ስድስት ሰዓት ማለት ነው። ስድስት ሰዓት ሙሉ እኔ እንደኔ እየሰበከ አይደለም። ምሳሌ እያስገባ አይደለም። ፈገግ እያረጋ አይደለም። ህግ ሲነበብ ለስድስት ሰዓት ቆሞ ይሰሙ ነበር እያለቀሱ። ይሄ ሪቫይቫል ይምጣ፣ ይሄ ታድሶ ይምጣ። ግዴ ላቸው ማመን በለው አርባ ደቂቃ ሲሆን ስንቶቻችሁ ቃል እያነበባችሁ እንደሚጥማችሁ አላቅም። ታድሶ እንደሚያስፈልጋችሁ አንዱ ምልክት የእግዚአብሔር ቃል ሲነገር ውስጣችሁ አፒታይት ከጠፋ ታድሶ ያስፈልጋችኋል። ቃል በሚነገርበት ቃል በምንማርበት የእግዚአብሔር ድምጽ ባለበት ለመገኘት ልባችሁ ፈራ ተባ ካለ ታድሶ ያስፈልጋቸዋል። የታደሱ ሰዎች የመጀመሪያ ለእግዚአብሔር ቃል አፒታይት አላቸው። እዝራ ቃሉን ይፈልግና ቀጥሎስ? ያደርግ ዘንድ የሚፈልገው ለመነቃቃት ብቻ አይደለም፣ ለማድረግ በቃ። ጉባኤ ውስጥ ሆነን አንዳንዴ ሲመጣ በቃ ደስ ሲለን ሲሞቀን የጠዋ ፀሐይ እንደሚመታችሁ ቃሉ ሲመጣ ይሞቀናል አይደል? ስንወጣ እናደረገዋለን ወይ? ቃሌን ሰምቶ የሚያደርግ ቤቱን በዓለቱ ላይ የሰራ ልባም ሰው ይመስላል። ቃሌን የሚሰማ ብቻ አይደለም የሚያደርግ የታደሰ ኮንክሪት ህይወት ላይ የቆመ ማን ነው ካላችሁኝ፣ ቃሉን የሚፈልግ ቀጥሎ ቃሉን የሚያደርግ ሐዋርያ ስራ ላይ የምታዩት ሪቫይቫል ሁሉ ታምር አደረጉ፣ ፈወሱ ከተባለ በኋላ አገረ ገዢዎች እንኳን ያመኑት በተደረገው ታምራት አይደለም። መጽሐፍ ቅዱስ ስታዩ ምን ይላል? በኢየሱስ ትምህርትና በተደረገው ምልክት አመኑ ነው የሚለው። መጀመሪያ ትምህርት ነው የሚያሳምነው። አሜን አሜን። እኔ ብዙ ዘመን መጸለየው እንዲህ ነበር፣ ጌታው እሳት አውርድና ደባልቅና የሆነ ነገር አድርግ። ለካ ተደባልቆም ታምራይቶም ሰው አይድንም። ሰውን የሚለውጠው ለካ የእግዚአብሔር ቃል ነው። የእግዚአብሔርን ሕግ ይፈልግና ያደርግ ዘንድ፣ ለእስራኤልም ስርዓትና ፍርዱን ያስተምር ዘንድ ማስተማር መጀመሪያ አላደረገም። በጣም ብዙዎቻችን እኔንም ጨምሮ ቃል ምናጠናው ቃል ምን ሸመድደው ምን አልማት መድረክ ያለን ቀን ነው። እዝራ መጀመሪያ ለማስተማር አይደለም፣ መጀመሪያ ለራሱ ነው የፈለገው፣ ቀጥሎ ያደርገዋል። የፈለገውንና ያደረገውን ነው የሚያስተምረው ለሌሎች። አገልግሎት ከራስ የሚወጣ ነው። አሜን፣ አሜን፣ አሜን። ባይብል ስገልጥ ነገ ስላለኝ አገልግሎት ብቻ ከሆነ ከስር ያለው መጀመሪያ እኔን የነካ ቃል እናንተን ይነካል። እዝራ የሚዘጋጀው የመጀመሪያ ለማስተማር አይደለም። የመጀመሪያ ይወደዋል ቃሉን፣ ቀጥሎ ያደርገዋል፣ ሶስተኛ ደረጃ ያገለግለዋል። በእዝራ ዘመን የእግዚአብሔር ቤት ፍቅር የቅዱሳን ለእግዚአብሔር ቃል ያላቸው ፍቅር መቶ ፐርሰንት ተመለሰ። እዝራ ያመጣው ታድሶ መንፈሳዊ ታድሶ ይባላል። የእግዚአብሔርን ቃል ናፍቆት እሱ ብቻ አይደለም የፈራረሰ ታሪኩን ብታነቡ በጣም ከአሕዛብ ጋር የተጋቡ ሮንግ የሆነ ላይፍ ስታንዳርድን በእግዚአብሔር ቃል ሲያፈርስ ነበረ። ብዙ ሰዎች ኢቨን ከአሕዛብ ጋር የተጋቡ ሴፓሬት እስኪያደርጉ ድረስ ታሪኩን ሙሉን አጥኑት። በጣም ጨካኝ ሆኖ ነበር የወጣው። የላይፍ ጥራት ላይ ሰርተዋል።